ቅዱሱን ቅዱሳንን ማያማልዱን ብላችሁ ምንንም ብላችሁ እሷም ምናቱ አደለችን ብላችሁ ክዳችሁ በቃ ታቦትም ምንም የለን ብላችሁ እንደኛ በአዳራሹ ጨፍሩ ብለውና ነው ጨፍሩ፣ በቃ ጨፍሩ፣ ዝለሉ፣ አማላጅ ነው እያልን ኢየሱስን እንድንጨፍር ነው የሚፈልጉት ረጴንጤ